ተከበራችሁ ያለሚቱ ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ ወይ? ከኔ ከእግዚአብሔር ይመስገን ደህና። እንኳን ያደረሳችሁ ሙስሊም እህት ወንድሞቼ እንኳን አደረሳችሁ ብያለሁ። ለሙላው እምነት እስላም እምነት ተከታዮች እንኳን አደረሳችሁ ብያለሁ። እንዴት ናችሁ? እንዴት ቆያችሁ? ሰላም ናችሁ? ከኔ ከእግዚአብሔር ይመስገን። አሁን ረመዳን አለቀልን። ከዚህ በኋላ በሰፊው እንገናኛለን ማለት ነው። ተጠፋፍተን ነበር እና ወዶቼ ዛሬ በአዲስ ቪዲዮ መጥቼላችኋለሁ ማለት ነው። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ገባ ገባ በሉ ማለት ነው። እና እንዲሁ ሼር እያረጋችሁ ገባ በሉ ማለት ነው። ዛሬ ይዤላችሁ የመጣሁት ፅናት ድራማ ነው። ዛሬ ፅናትን ይዤላችሁ መጥቻለሁ ማለት ነው እና እንደተለመደው ኪራና ፅናት ይችላችሁ መጥቻለሁ ማለት ነው። ገባ ገባ ብሎ ማለት ነው እና ኪራ ዛሬ በጽናት መኪና ሰክሮ መጥቶ እንደዚህ ጽናትን ውጭ ያሳደራት፣ ከዛም ውጭ ያሳድሮ፣ ከዛ በኋላ እሱም በጣም ተናደደ፣ በጣም ተበሳጨ። እኔ ለምን እንደዚህ ለሷ እንደዚህ እንደመሆን ለምንድን ነው እሷ ለምን አትረዳኝም እያለ በጸጸት በጣም እየተጎዳ ነው። እና ራሴም በቃ በመጠጥ ላደንዝዘው፣ እንደዚህ ለምንድ ነው የምታረገኝ ብሎ፣ እሱም በጸጸት እና በመጠጥ ራሱን አደንዝዞ ወደ ቤት መጣ። ከዛም ወደቀ። ቤት ከወደቀ በኋላ ምንድነው፣ ምን ሆነሃል? ምንድ ነው እያለችው ሀሴትን እየተናገረችው ነበር። ለሀሴትም ምንድን ነው የሆንከው እንደዚህ ራስን እስከምትሰጥ እንደዚህ ቤቱ ለምንድን ነው እንደዚህ የምታረገው ብላ ስትጠይቀው፣ ሀሴት አይ ምንም አልሆንኩም ሀሴት ደህና ነኝ ብሎ በቃ መጣ ብሎ ተነስቶ ገባ ወደ ክላስ። ሀሴትም ግራ ገባት፣ ተጨነቀች። ምንድን ነው እዚህ ቤት የተካሄደው? ምን ምንድነው እየሆነ ያለው ብላ አለች። ሀሴትም አሴትም ግራ ገብቷት አላት። ከዛም ቁጭ ብላ እያሰበች እየተጨነቀች ስለ ያለው ነገር ምን እየተካሄደ ነው ብላ በጣም እያወራች ነበር ከራሷ ጋራ። እናም ኪሮቤልም እኔ ምንም አይደል ምንም አልንኩም እያለ እየተናገራት ነበር ለሀሴት። ሀሴትም ምንድን ነው ጽናት የለችም እሷ፣ የት ነች ጽናት ሲላት እንዴ፣ ተጽናት ጋር ኮ ውጭ ላይ እየተናገራችሁ ነበር እንዴ እውጭ ነበራችሁ እኮ ምናምን ብላ ተናገረች። እሱ ምንም በማያውቀው ነገር በመጠጥ ስለደነዘዘ ምንም ሊያስተውለ አልተናያለም። ከዛም ውጭ ላይ የሆነ ጽናትን ሰክሮ ቤት አትገቢም፣ እዚሁ ደሪ፣ አይንሽን እንዳላይ አላት ለጽናት እንዳትገቢ። እሷም በቃ ችግር የለውም ብላ ተው እንግባ ስትለው አትገቢም፣ እዚሁ ደሪ በቃ አንችን አይንሽን ማየት አልፈለግም አለት ኪሮቤል ጽናትም እሺ ብላ በሩን ቆለፈባት በላዋ ላይ። ጽናትም ውጭ ላይ አደረች። ከዛም ክሮቤል መጠጡን ተተሻለው በኋላ በነጋታው ጽናት የት ነች ብሎ ሲጠይቃት ላሴት፣ ማታኮ አንድ ላይ ነበራችሁ፣ ውጭ ላይ እየተጨቃጨቃችሁ ነበር፣ የት ነች ብላ እሷም፣ አለየዋትም እኔ ከነገማ አለየዋትም ትላለች። ግን ጽናት የሄደችው ጠዋት በር ላይ አድራ ተነስታ ሄት ትዳለች። ጓደኛዋ ጋ ትሄዳለች። ጓደኛዋ ጋ ሄዳ ምሩን ያደርጉት እኮ ከውጪ ነው ብላ ተጠይቀዋት ትነግራታለች። ምሩም በጣም ተናደደች። ለምንድን ነው እንደዚህ ሆነው ለምንድን ነው እንደዚህ ሚያደርግ ብላ እሷም ተናደደች። ከዛ በቃ ምንም እኮ አይደለም እሱ እኮ ስለሰከረ ነው እኮ እንደዚህ ሆነው አውቁ እኮ አይደለም መለሳ ለኪራ ትቆምለታለች ለኬራ ትከራከረታል ግን እንደዛ እየበደላት እንደዛ በውጭ ያሳድሯት ለኪራ ትቆምለታለች እንዲ ከዚህ ባሰ እንዳይመጣ ጽናት እንደዚህ መሆን የለብሽም አንቺ ብላ ለጽናት ትነግረታለች ሙሩ ሙሩም እኔ ከሱ እንዴት ነው ምረቀው ስትላት አይመራቅ አለብሽ አንቺ ምሱ መርሳት አለብሽ እሱም አንቺን መርሳት አለበት ብላ ጠየቀቻት ከዛ ፅናትም ምንም እንደሳላላትም እንደዛ ስትላት ምንም ነገር ከዛ በቃ እሺ ብላ ችግር የለም ብላ እንትን አለቻት። ከዛም እንትና ጽናትም ለነገረችው ከዛ እሺ ችግር የለም ብሎ ከዚህ በኋላ ምንም እኔ እናንቺ ነገር አልቆል በቃ ምንም መገናኘን ነገር የለም እኔ እናንቺ አንቺም ወደ ስራሽ ወደ ኩሽናሽ እኔም በቃ ራሴ ህይወት ተመጣጣለሁ እመርጣለሁ ብሎ አላት። ቁርጡ ነገራት እሷም ውፍ ተመስገን ደስ አለኝ ብላ በደስታ እንትናለች። እንደዚህ ሲነግራት ሆዷም እሷም እየተጨነቀ ቢሆንም ያለ ሆዷ ሰያለች። ከዛም እሷም እያስጨነቀ ሌላ ደግሞ ሄኑ እያስጨነቃት ነው፣ አዲስ የሀሴት ፍቅረኛ የድሮ ፍቅረኛዋ ተጽናት ኪራ። ለምንድን ነው የምትከታተለኝ አንተ ልጅ ለምንድን ነው ኩሽ እዚህ መሰራበት ቦታ ድረስ የምትመጣው? ትለዋለች እኔ አንቺ እንደስነ ምል ትኝ ነው እዚህ የምመጣው እና ምንድን ነው አንቺ ብቻሽን የምትቆሚ የምትቆሙ? ይብስላት። እንት እዚህ ብቻ አይደለም ቤት ሙሉ ሰው አይደለም ወይ እኔ የምትታየኝ አንቺ ብቻ ነሽ፣ ቤት የምትታየኝ ሌላው ሰው ሆኖም ሰው ሰው አይመስለኝም ብሎ ይላታል። ለምን እንደዚህ ትላለ እንዴ ሀሴት ሰው አይደለች እንዴ ምኑና ሀብለት ለጠይቋለች እሷም በቃ በጥፊ ስትለው ኪሮቤል ደርስባታ፣ ቤት ለምንድን ነው ከሱ ጋር እንደዚህ የምትሆኝው ሲላት፣ አይ ምንም አይደለም አለችው። ከዛ ሄኖክም በተከታታይ ይከታተላታል ይከታተላታል ለጽናት። ከዛ ኪሮቤልም እሺ በቃ ብሎ በራስሽ ጉዳይ አሁን አሁን እሷ በዛሹ ምንድን ነው ከሱ ጋር መተጃጃይ ዋላት ከዛ በቃሽ ችግር የለውም ብሎ እሱም ተናደደ። ጽናትም እሱ እኮ ኩሽናዬ ግርስ መቶ መርቶ ነው እንደዛ እንትን የሚለው እኔ ምን አውቀለት ነው ምናምን ብላ መሰጠችው። አይመለከተኝም ብሎ ክሮብልም በጣም ተናዷል። ስለተናደደ ምንም እንትልል አልቻለም። ከዛም በቃ ተወኝ በቃ ችግር የለም የራስህ ህይወት ኑር አለችው። እሺ ችግር የለም ብሎ እሱም በደስታ ችግር የለም ከዚህ በኋላ እናች ምንም የሚያገናኘን ነገር የለም፣ አንቺም ስራሽን እኔ ምራሴ ይሁት እመርጣለሁ አንቺም የሚያስደስት እስከሆነ። ጽናትም ያለ ሆዷ የእንትን ይያለችም እሺ ችግር የለም አለችው በመጨረሻ አሞሩም ጽናት ይሄ ነገር ለኪሮ በምን ነገር አለበት አለችው። ይሄ ነገር ጥሩ አይደለም፣ ለምንስ እንደዚህ ትሆናለህ። ስትለው ከዛ ለክሩቤል መናገር የለም ይሄን ነገር እንዳትናገሩ ብላለች ምን መስማት አለበት ይሄ ነገር መመስማት አለበት ብላ ጽናትም ለሰኑ ደውላ ተናገሩ ተአብሮ ተማከሩ ጽናት በቃ ከክሩቤል መለየት አለባት ወደ ሌላ ቦታ መውሰድ አለብን አለቻት ያለን አማራጭ ይሄ ነው ከሱ ጋር አማራቅ ነው እሱም በጣም እያየ ነው እየተጎዳ ነው አለቻት ሰኑም በቃ ወይም ያለው ነገር መናገር ነው ለምንድነው የምንደብቀው በቃ ሰው እያየን እንዴት ሰው ይሞታል ትላለች ሰኑም ምሩም አው እንደዛ ነው በቃ እሷ ደግሞ በጣም ደስተኛ አይደለችም ስልምናገር ምንም ነገር ደስተኛ አይደለችም አለች እሺ በቃ ያለን አማራጭ ከዚህ ማውጣት ነው በቃ አውተናል ወደ ለማኖር ነው እሱም እንዲስተካከል አለች። ናሆሚም ይሄ ነገር ለምንድን ነው በተደጋጋሚ ሰንና አንቺ ሶስታችሁ ታወራላችሁ? ናሆምም በጣም ተቆጣ። ምሩ፣ እኔ ምንም አልናገርም። ንገሪ፣ ሁሉም ነገር ንገሪ፣ ያለው ነገር በመሀላቸው ያለው ነገር አንቺ ታውቂያለሽ፣ ንገረኝ አላት ናሆም። ናሆም በጣም ተቆጣ። ይህ ነገር ካልነገራቸው እናንተ ለምንድ ነው እንደዚህ የምትሰበሰበት ሁሌ የምታወሩት እንደዚህ ለምንድነው ያለው ነገር ተናገሩ ምናምን አላት። ከዛ ናሆሙም ተናዶ ለኪራ ተቆጣ። ኪራ ለምንድን ነው ጽናትን በውጭ ያሳደርጋት ብሎ በጣም ተናዶ መጣ። ከዛ ጽናትም ተከትለው መጣች። ናሆም ኪራ እኮ አላሳደረኝም በቃ መጠጥ ስለጠጣ ነው አላወቀውም ለዛ ነው ምናምን አለችው። ከዛም አንቺ ዘመባይ ሁሌ ለሱ እየተቆራቀርሽ አንቺ ጌቱ ጉዳሽ እንዴት እንደዚህ ትሆኛለሽ? አላት አይና፣ አሁን በቃ ቶ ችግር የለም አለችው። ከዛም ከዛም ሙሩም ተከትላ መጣች። ሶስታቸው መጡ፣ አብሮ ተመጡ። በኋላ በቃ ከዚህ በኋላ እንደዚህ መሆን የለባችሁም እናንተ እኮ ህፃን አይደላችሁም እንደዚህ የምትሆኑት ለምንድን ነው አለቻቸው። ሙሩም በጣም ተናደደች። በፅናት ቦታ ሆነ። ከዛ በቃ ናሁን አንተ ዘምበል ምንም እነሱ የራሳቸው ችግር ነው ናም ብላ ምሩ ተቆጣች። እና በዚህ መልኩ ነው ዛሬ ቪዲዮዬ ቪዲዮ ከወደዳችሁት ላይክ ሼር ሰብስክራብ እያደረጋችሁ ገባገባ በሉ እና ዛሬ ቆይታችን ይህን ይመስላል ማለት ነው እና እና ቪዲዮ ካያችሁት ላይክ ሼር ሰብስክራብ እያደረጋችሁ ገባ ከባበሉ ማለት ነው። ስለነበረን ቆይታ እጅግ ጋር አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።